የዛሬ ቪዲዮ የእነ አብርሃም ላይ ተለቀቀ። ሁሉም ትክክል አይደለም። አብርሃምም ሮታም ትክክል አይደላችሁም፣ ትክክል አይደላችሁም። ሁለታችሁም ማለት ነው። ትክክል ትክክል አይደላችሁም። የዛሬ ቪዲዮ በጣም ይደብራል ማለት ነው። በጣም ይደብራል። እኔ ደስ አላለኝም። ብዙ ኮመንት ሩታዬ፣ ሰው ወሬ አትስሚ። ሩታዬ፣ ሰው ወሬ አትስሚ። እሷ ብቻ ሳይሆን ማለት ነው እሱም ትክክል አላደረገም። ዛሬ ሰላም ሰላም፣ ውድ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ላይክ ሼት ሰብስክራይብ እያረጋችሁ አበረታቶች ሰብስክራይብ አድርጉ። ዛሬ አብርሃም ሄርሜላን አማቾቹ ቤት ይዞ መጣ። እራሱ ሳይታረግ ብዙ ከብዙ ሰው ጋር ገብቶ እንድናገሩ ምን እንዳደረጉ እያደረጋ ዛሬ እንዴት ብሎ ማለት ነው እንዴት ብሎ እግዚአብሔርን እንዴት ብሎ ማለት ነው ሩታ እንዴት ተረጋግታ ታናግረው? እንዴት ብሎ የእናትና አባት ቤት ሩታ እንትን ግቢ ማለት ነው፣ ከውጭ ታስፈቅዶ ከግቢ ውጭ እራሱ ማስቆም ነበረበት፣ እንጂ እንዴት ብሎ ነው የአማቾቹ ቤት ይዞ ሌላ ሴት የሚገባ ማለት ነው? ከሌለ እሱ በየእንትኑ ቪዲዮ ያ ያሏ የእሷ ቤተሰብ የእነሱ ጥል እሷ እንደሆነች በደንብ ማለት ነው። ሩታ በቃ ልፋታ በቃ እንደዚህ ላርኮ እነሱ ራሱ ተቆጥቶ ተረጋግ ያሉትን ቪዲዮ ይሄ እንደሆነ እነሱም ያቀሉ ንቃት ነው እንደ ቤት ድረስ ይዞ የመጣ ሩታ፣ አንቺ ደግሞ ትክክል አደለሽም። አንደኛ ደረጃ ልትጠረጥሪ ወይ ደግሞ ቤተሰብም ይሄ ነገር አጣሪ ሊሉሽ ይችላል። እኔ አልፈርድሽም፣ ማለት ነው ለምን የአብርሃም እንትን ላይ ወርቅ ላይ መተት አድርጋለች ምናምን እንደዛ ሊጠረጥሩ ይችላሉ። አዎ ህይወት ስለሆነ ይህን ነገር እንዳታጠልቂ። ይህን ራሱ ቢሆን መመለስ የለብሽም ማለት ነው። ዝም ብለሽ ማስቀመጥ ነበረብሽ እንጂ እንደዚህ ራሱ ቢጠረጥሪ ማለት ነው ማስቀመጥ ነበረብሽ እንጂ በደቂቃ በማግስቱ መመለስ የለብሽም ማለት ነው። ነገሮቹን እዛ አርግሹ። ምንም እኮ ምን እኮ ትጣል ምንም አታደርግ በቃ ችግር ራሱ ብኖር ማለት ነው። ችግር ይህ ነገር ችግር ላይ ነው። ችግር ሊኖር ይጠረጠር ይችላል ማለት ይጠረጠር ይችላል። ስለዚህ እንደዛ ራሱ ብጠረጥሪ ማለት ነው እንደዛ ራሱ ይሄን ነገር ብጠረጥሪ ወይ ክስት ገዛ አብርሃም አብሮ ኤርሜላ ከአብርሃም ጋር አብሮ ነበረች፣ ምናምን ስሎች ሊሉሽ ትችላለች። ስለዚህ በዛ ሰዓት ልትጠረጠሪ ትችላለች። ሴት ልጅ ነሽ፣ ብዙ ነገር ለመኖር ዋጋ ትፈልጋለች። አንቺ ዛሬ ለምትኖርረት ለምትሳሰለት አለ ማለት ነው። ስለዚህ እንደዛ ራሱ ብትጠረጥሪ ማስቀመጥና ነገሮችን አጣርተሹ ሲቆይ ማድረግ ነበረብሽ እንጂ በማግስቱ አልነበረም። ይሄ ጥፋትሽ ነው። ዛሬ ግን አብርሃም አጥፍተዋል። በእውነት በጣም ይደብራል። ዛሬ ቪዲዮ ደበረኝ፣ እኔ በኩሌ ማለት ነው። እስቲ ያስቡ እናንተ፣ እሱ ራሱ ገና አልታርቅም። እሱ ራሱ ተደብቆ ገብቶ ልዩን እያየ ነዋ፣ አባት የሌለ ቦታ። አሁን በእውነት አባትዮው ቢያይ ይሄ ቪዲዮ ቢያይ፣ ምን ምን ይሰማሃል ማለት ነው ምን ምን ይሰማል? ገና ከልጅቷ ጋር ሌላ ሰው አምጥቶ ሊያስጨቀጭቃት ማደረግ አልነበረበትም። በቃ አመነች አላመነች ራሷ ጉዳይ። አመነ ሩታ አመነች አላመነች የግድ ሄርሜላ ሄርሜላና ሩታ እንዳይስማሙ ሩታ ምንም ወርቅ ብታነጥፈላት ሄርሜላን አታምንም። አንቲን እራሱ አላምንም ያለችው እሷን እራሱ እንደማታ እሷን ማየት እንደማትፈልግ ታውቃለች። ሆን ብሊክ ነው የምታደርገው አብርሃምን እንዴት ብሌክ ነው እየሷን፣ ደግሞ ሄርሜላ ቤትሽ እኮ መጥቻለሁ። ረጋክሽን ረጋክሽን እንዲ ቤትሽ ይሄ እኮ የእናትና የአባቱ ቤት ነው። ቤትሽ እኮ መጥቻ የኛ እዛኛ ቤት ቤታ አይደለም። እንዲ ዘዉ ብለሽ ገብጥሹ ባልዮ ልታባበይ ቤት ድረስ ሄደሽ የራሷ ቤት እኮ ነው እሱ እሱ ብቻ ለብቻ እኮ አንድ ቀንም እኮ አብርሃም ልክር ስከራ የራሱ ከሩታ ጋር አከራይቶ ከመጀመሪያ ጀምሮ መከራውን እዛ ውስጥ አይቶ ያየ ቤታ ድረስ ገብተሻል። ጋደ ድረስ ገብተሻል። ቤትሽን እኮ መጥቼ እኮ ቢያንስ አላቅም ለምዶም ትዋሽ ስለዚህ ሩታ የምታየው ነገር ያየችው ነገር ነው ያንገባገባት ማለት ነው። አብርሃም እዛ ጋሉ ኤርሜላን ያባብላታል። ኤርሜላ እንዳረገሰች ሰው የሆነች ነው ከኔ አትራቅ እያለች እሱ ላይ እንትን ልጥልፍልፍ እንደዛ ሮም ድረስ ሄዶ እንደዛ ሴት ልጅ ማባበል የለም። በቃ አንተ ባለትዳርና ባለትዳርን ያለቀኝ አንዴ ሁሉ ጊዜ ስህተት አትማርም። ስህተቱን በየሆነ ቁሳቁስ መሸፈን ትፈልጋለች። ሴት ልጅ ደግሞ ይሄን አትፈልግም በፍጹም ማለት ነው። ችግሩ ልትነቅል ነው የምትፈልገው እንጂ በቁሳቁስ አትታለልም። በቃ በቁሳቁስ አትታል። በቃ አንድ አንድ አንድ አንድ አንድ ነች። አልፋ አልፋ አልፋ በቁሳቁስ ህይወት፣ ትክክለኛ ህይወት የምትፈልግ ሴት ችግሩ መንቀል ነው የምትፈልገው። በቃ ችግሩ ችግር የሆነበት ነገር ማስቆም ነው የምትፈልገው እንጂ ቁሳቁስን አናፈልግም። አንተ ደግሞ ችግር በስጦታ በይኑ በምኑም በምኑም ችግሩ ሳትፈታ በስጦታ በምን በምን በቃ በየሆነ ምናምን እንደዛ በቁሳቁስ ነገሮች መሸፈን ትፈልጋለች። እሷ ደግሞ ዛሬን ተናገረች ተናገረች። ሩተን ወደ ራሴ ክልትመለስ ከፈለግ አንቴ መጀመሪያ ከሄርሜላ ጋር ያለን ነገር በግልጽ አውቃርጥ እንጂ ጣንተ የወሷ ዛሬ ተናገረች። በቁሳቁስ እሷ ማታለል አትፈልግ። በቃ እሷ አንትን ትፈልጋለች፣ ህይወቷን ትፈልጋለች። በቅ ሳለቻት ነው እንደዚህ የምትሆኑ ደግሞ ቤትሽ ድረስ መትን ምናምን በቃ እሷ ራሱ ብላለች። እኔም ክፉ ነገር ካፌ መልቀም ነው የምትፈልጉ ብላለች። ቤት ድረስ ዜ መሄድ የለብህም። ሴታት ነው ይሄ ንቃት ነው፣ እግዚአብሔርን ንቃት ነው። አብርሃም ኒቃ ሰብስክራይብ እያረጋችሁ አበረታቶች ላይክ፣ ሼር እያረጋችሁ አበረታቶች ፋሚሊዎች